ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ ተመልካቾቻችን። በብስራት ኤፍኤም የዩቲዩብ ቻናላችን ላይ ትገኛላችሁ። እለታዊ ስፖርታዊ ጉዳዮችን እያካፈልኳችሁ ተፈራ ታመነ ከመላው የስቱዲዮ ባለሙያዎች ጋር የጋራ ቆይታን የማድረግ ይሆናል። እስከ ቆይታችን ፍጻሜ ድረስ አብራችሁ እንድትቆዩ ግብዣችን ነው። ብለቱ እንግዲህ የምንመለከታችሁን ጉዳዮች ቅድሚያ ላድርሳችሁ። እንግዲህ ከዩናይትድ የዩሮፓ ሊግ ሽንፈት በኋላ በስፋት መረጃዎች እየወጡ ይገኛሉ። ማንቸስተር ቪድ እንግዲህ ሲያወጣቸው እንግዲህ ጉዳዮች አሉ፣ እነዚያን በስፋት እንቃኛለን። ከዚያም በተጨማሪ ደግሞ እንደዚሁ ከባርሴሎና ጋር የተገናኙ ዜናዎችን በስፋት እየወጡ ይገኛሉ፣ እነዚያን እንቃኛለን። ዛሬ ምሽት የእግር ኳስ ወዳጆች እንግዲህ አይናቸውን የሚያሳርፉበት ተጠባቂ የጣሊያን ሴሪኣ የመጨረሻ እንግዲህ የሳምንት ሁለት ተጠባቂ ጨዋታዎች ይደረጋሉ በተመሳሳይ ሰዓት፣ እነዚያን ጨዋታዎች እንቃኛለን። ቆይታችሁ ከኛ ጋር እንዲሆን ግብዣዊ ነው። እንግዲህ ማንችስተር ዩናይትድ በዩሮፓ ሊግ የፍጻሜ ጨዋታ በቶትናም ተሸንፎ ዋንጫውን ካጣ በኋላ በስፋት ዜናዎች ሲሰራ ጮጡ የሩበን አሞሪም ወደፊት ቆይታ ምን ይመስላል? በክለቡ እነማን ይቆያሉ? በአዲስ መልክስ እንዴት ቡድኑ ይዋቀራል? በሰፊው ዘገባዎች ይወጣሉ። ታዲያ ትናንት አመሻ ሲ ጀምሮ ዛሬ ማለዳውን የወጡ መረጃዎችን ወደ እናንተ ላካፍላቸው ወደ እጃ አለሁኝ ይህ ማንቸስተር ዩናይትድ እንደ ክለብ በቀጣዩ ድር ዓመት የተሻለ ሆኖ ለመቅረብ አሁንም እቅዶችን መንደፉ የሚቀር አይደለም ስለዚህ በክለቡ እነማን ይቆያሉ የትኞቹ ሲሰናበቱ የሚሉትን ከውሳኔ ለመድረስ መወያየት ይኖርባቸዋል ኮዲው ግን ማንቸስተር ኤቬኒንግ ኒው ሲያወጣው መረጃ አለ እንግዲህ ማርከስ ራሽፎርድ ጄደን ሳንቾ አንቶኒ እንደዚሁም ታይለር ማላሲያ ከክለቡ እንደሚለቁ ተገልጿል እንዲያውም ቁጥራቸው አስር የሚደርሱ ተጫዋቾች ከዩናይትድ ጋር እንደሚለያዩ ነው የተነገረው ነገር ግን ሁለት መመዘኛዎች ይኖራሉ አንደኛው የሚለቁበት ምክንያት ያላቸው የጥራት ደረጃ ክለቡ ለሚያስብ ወደፊት እቅድ ብቅ ነው ብሎ ባለማሰብ፣ ሁለተኛው ደግሞ ነጥብ ለመሸጣቸው ሊሆን የሚችለው የተሻለ ገንዘብ ከቀረበለት ብቻ ነው የሚፈልገው። ተጫዋቹ ያወጣል ብሎ ያሰበው ገንዘብ ካልቀረበላቸው ለመሸጥ እንግዲህ ሊጋብዙ አይችሉም። እንግዲህ ማርከስ ራሽፎርድ በውሰቱ ላሁን በአስቶን ቪላ ነው የሚገኘውና የተጫዋች የመልቀቅ ድሉ ሰፊ ስለመሆኑ ተገልጿል። ዩናይትድን ቢወድም ነገር ግን በብዙ እግር ኳሳዊ ምክንያቶች፣ በግል ጉዳዮች ጭምር በተሳካ መንገድ ዓመቱን እያሳለፈ ለመዝለቅ ሲቸግረው በተደጋጋሚ ተመልክተናል። ታዲያ አሁን ላይ ባርሴሎናዎች በጥብቅ እየፈለጉት እንዳለም ተገልጿል። ሮበርት ሌቫንዶቭስኪ እድሜው ገብቷል። ስለዚህ በዚያ ስፍራ የመጫወት አቅም አለው። ከዚያም ሲያልፍ በግራ መስመር ስፍራም የመጫወት አቅም አለው ይበልጥ። እንዲሁም ራሽፎርድ ስፔሶችን ሲያገኝ ጥራቱን ይበልጥ ለማሳየት አቅም ያለው ተጫዋች ነው። እናም ማርከስ ራሽፎርድ አንደኛው ተጫዋች ነው። ሌላኛው ጄደን ሳንቾ ነው። እንግዲህ ጄደን ሳንቾ በቦርሻ ዶርትመንድ ባሳለፈባቸው ጊዜያቶች ምን ያክል ባለተሰጦ ተጫዋች እንደሆነ ከዚያም ባለፈ ለተከላካዮች ከባድ አቅምን የሚያስመለክት ጥራቱ የጎላ እንደሆነ የምናውቀው ተጫዋች ነው፣ ጅደን ሳንቾ። እናም አሁን በቸልሲ ቤት ይገኛል እርሱም በቋሚነት ከዩናይትድ እንደሚለቅ ነው ከወዲሁ የተነገረው። ሌላኛው አንቶኒ ነው። ከአያክስ ወደ ቲያትሮ ድሪምስ ከመጣ በኋላ እጅግ ከፍ ያለ ገንዘብ ወጥቶበት ነው ይህ ብራዚላዊ ወደ ማንቸስተር የመጣው። በመጣበት ዓመት በተወሰነ መንገድ ቢሆን ራሱን ለማግኘት ጥረት ያደርግ ነበረ፣ ነገር ግን በቀሪዎቹ ዓመታት ክለቡ ከእርሱ ከሚፈልገውን ግልጋሎት መስጠት አልቻለም አንቶኒ። እናም በውሰቱ ሁሉ ወደ አንዳሉሲያ ነበረ፣ ወደ ሪያል ቤቲስ ያመራው። ሌላ መልክ ያለውን አንቶኒ ተመለከትን፣ በሜዳ ላይ ብቃት ደረጃ ማለት ነው። ወደ አንዳሉሲያው ቤት ካመራ በኋላ በተለይ ለፔሌግሪኒው ቤቲስ በጣም የጥራት ደረጃቸው እንዲልቅ አድርጓል። አስደናቂ ጎሎችን ያስቆጥራል። ለክለቡ ቤተኛው አጋጣሚ አለው ብሎ የሚገኝ ተጫዋች ሆናል። ታዲያ እርሱን የመሸጥ ፍላጎት እንዳላቸው ሰውን ነግሯል። ምናልባት ሪያል ቤቲሶች ተጫዋቹን በቋሚ ዝውር የማስፈረም ፍላጎት አላቸው። ነገር ግን ከባዱ ነገር የመሸጫ ዋጋው ነው እና ከ40 እስከ 50 ሚሊዮን ፓውንድ ሊፈልግ ይችላል። ማንችስተር ዩናይትድ እና ሪያል ቤቲስ ይህንን እንግዲህ አፎርድ ማድረግ ከቻሉ ዙሩ ሊፈጸም እንደሚችል ይጠበቃል። ካልሆነ ግን ሌሎች ክለቦችም እርሱን ለማስፈረም ሊንቀሳቀሱ እንደሚችሉ ነው እየተነገረ የሚገኘው። ሌላኛው ተጫዋች እንግዲህ ማላሲያ ነው። እሱም በውሰቱ ላሁን ላይ ወደ ሀገረ ሆላንድ ያመራ ተጫዋች ነው። እናም የተጫዋች ሊሸጥ እንደሚችል ነው የተነገረው ጋር ናቸውም ተገቢው ገንዘብ ከቀረበለት ዩናይትድ በተለይ ከ50 እስከ 60 ሚሊዮን ፓውንድ ከቀረበለት ሊሸጥ እንደሚችል ተነግሯል። እንደምናስታውሰው ጥር ላይ ክቪቻ ቅባራሽ ኪሊያን ያጣው ናፖሊ የጋር ናቸው ፈላጊ ነበረ፣ ነገር ግን የመሸጭ ዋጋው ከፍ ማለቱን ተከትሎ ፊታቸውን አዙሯል። ነገር ግን በመጪው ክረምት ዩናይትድ ከ50 እስከ 60 ሚሊዮን ፓውንድ ከቀረበለት ተጫዋቹ ሊሸጥ እንደሚችል እንዲሁ ተነግሯል። ሌሎችም ተጫዋቾች አሉ። እንደነ ራስመስ ሆይሉንድ ያሉ ተጫዋቾችም እንዲሁ በጣሊያን ክለቦች እንደሚፈለጉ ነው የተነገረው። በጠቅላላው ግን ወደ ስር የሚደርሱ ተጫዋቾች እንግዲህ ውላቸው የሚጠናቀቅ ከዚያም ባለፈ በክለቡ ያላቸው የጥራት ደረጃ ብቁ አይደለም ተብሎ የሚታሰቡ ተጫዋቾች ሊሸጡ እንደሚችሉ ከወዲሁ መረጃው እየወጣ ይገኛል። በነገራችን ላይ ሌላው የወጣው መረጃ እንደሚያሳየው ከሆነ ማንቸስተር ዩናይትድ ለዝውውር እንግዲህ እስከ 100 ሚሊዮን ፓውንድ ድረስ እንደተመደበለት ነው የተነገረው ነገር ግን ከተጫዋች ሽያጭ በኋላ ደግሞ ተጨማሪ ገንዘብ እንደሚያገኝ ለዝውውር ዘገባው ይዞት ወጥቷል። ሌላኛው ጉዳይ የሩበን አሞሪም ጉዳይ ነው። የእርሳቸው ስለ ወደፊት ቆይታ ምን ይመስላል፣ ክለቡ እንግዲህ ምን ይወስናል የሚል የሚጠበቅ ነበረ። እርግጥ እስካሁን በይፋ ውሳኔው አልተላለፈም። ነገር ግን አሰልጣኙ ለማቆየት ማሰባቸው ዩናይትዶች ዘገባዎች በስፋት እየወጡ ይገኛሉ። ሌላኛው ጉዳይ ቶትንሃም ኦስፐርስ እንግዲህ የኢውሮፓ ሊግን ካሳኩ በኋላ በተለይ በአውሮፓ ሻምፒዮንስ ሊግ መሳተፋቸው የሚፈልጓቸው ተጫዋቾች ወደ ክለቡ እንዲመጡ ሊያደርግላቸው እንደሚችል ያምናሉ። ስለዚህ ቀዳሚው ተጫዋች ማርክ ጉዊ ነው። ይህ የክሪስታል ፓላስ እንግሊዛዊ ተጫዋች ቶትንሃም ቻምፒየንስ ሊግ መሳተፉን ካረጋገጠ በኋላ ወደ ክለባችን ይመጣል ብለው እንደሚያምኑ ተነግሯል። እናም ይህንን እንግሊዛዊ ተጫዋች ለማስፈረም ይፋዊ ጥያቄ እንደሚያቀርቡ ይጠበቃል። የተጫዋች እንግዲህ ባለፈው ዓመት በሊቨርፑል በጥብቅ ይፈለግ የነበረ ተጫዋች ነው፣ በቼልሲም ጭምር። ነገር ግን ቀጣይ ክረምት ወደ የትኛው ክለብ ያመራል የሚለው ወደፊት የሚታወቅ ጉዳይ ይሆናል። እንግዲህ ሆርጌ ሜንዴዝ የላሚን ያማል ወኪል ነው፣ አንድ ሀሳብ ሰጥቷል። እንግዲህ ላሚን ያማል በብሉግራናዎቹ ቤት በጣም እጅግ ደስተኛ ነው እናም በቅርቡ ኮንትራቱን ይፈርማል በማለት ሀሳቡን ሰጥቷል። የ17 ዓመት ስፔናዊ ድንቅ የመስመር ተጫዋች በክለቡ ምን ያክል አስፈላጊ ተጫዋች እንደሆነ በእያንዳንዱ የጮት አጋጣሚ እየተመለከት እንገኛለን። ሆርጌ ሜንዴዝ ይሄን ነው የተናገረው፣ በክለቡ ደስተኛ ነው፣ ስለዚህ በቅርብ ጊዜያት ኮንትራቱን በይፋ ያራዝማል ሲል ሀሳቡን ሰጥቷል። የክለቡ ስፖርቲክ ዳይሬክተር ዴኮ በአንጻሩ እንግዲህ ልዊስ ዲያዝ እና ማርክ ራሽፎርድን በመስመር ስፍራ እንደሚፈልግ ነው የተነገረው። ቀደም ሲል አንሰችኋለሁ፣ የራሽፎርድ እና የባርሴሎናን ጉዳይ። ሌላኛው ሉዊስ ደያዝ ነው። ይህ ኮሎምቢያዊ ተጫዋች በተለይ ክህሎቱ ላቅ ያለ ተጫዋች ነው። እንዲያውም ከዚህ የበለጠ ጥራት እንዳለው ሀሳብ ይነሳለታልና ባርሴሎናዎቹ ተጫዋቹ እንደሚፈልጉ ተነግሯል። እናም ምናልባት ወደ ስፔን ሊያቅና የሚችልበት እድል ስለመኖሩ ዘገባዎች ወጥቷል። ዴኮ በተጨማሪም ከላሚን ያማል ጋር በተገናኘ በሰጠው ሐሳብ እንግዲህ ባሎንዶርን እንዲያሳካ እንፈልጋለን ሲል ለላሚን ያማል እንግዲህ ያለውን አድናቆትም ገልጿል። በባርሽማ ቤትም ጥሩ ነገር እያስመለከተ እንዳለም እንዲሁ ዴኮ በሀሳቡ ሰጥቷል። የቴንሃግ ጉዳይ ላደርሳቸው የቀድሞው የማንችስተር ዩናይትድ አሰልጣኝ ኤሪክ ቴንሃግ እንግዲህ አሁን ላይ ስራ ላይ አይገኙ፣ በአሰልጣኝነት ህይወት ላይ አይደለም የሚገኙት። ነገር ግን አሁን ላይ ስማቸው ጠንከር ብሎ ከባይል ቨርኩሰን የአሰልጣኝነት ሹመት ጋር ተያይዟል። ጃቢ አሎንሶ ወደ ሎስ ብላንኮቹ ቤት ያመራል በቀጣዩ ድር ዓመት ክለቡን ለመምራት ስለዚህ አዲስ አሰልጣኝ ይፈልጋሉ የቨርኩሰኖች እናም ቴንሃግና ሊቨርኩሰን ጥሩ ንግግር ላይ እንደሚገኙና እርሱም እንደ አያክስ ያሉ ክለቦችን ፍላጎት አሳይተው ነበረ። ምክንያቱም ፋሪዮሊም ከክለቡ ጋር ይለያያሉ ስለዚህ የአሎንሶና ና የቴንሃግ ወደ ሊቨርኩሰን የማምራት ጉዳይ በቅርቡ ይፋ ሊደረግ እንደሚችል ዘገባዎች እየወጡ ይገኛሉ። በመጨረሻም በዕለቱ የሚጠበቀውን ትልቁን የእግር ኳስ ድግስ በተመለከተ ሀሳቦችን ላካፍላችሁ። ዛሬ በጣሊያን ሴሪያ የመጨረሻ ሳምንት ጨዋታ ይጠበቃል። እንግዲህ ዋንጫ ያሳካው ክለብ አልተለየም። ስለዚህ ሁለት ጨዋታዎች ይጠበቃሉ። በኢስታዲዮ ዲያጎ አርማንዶ ማራዶና ናፖሊ ከካግሊያሪ ይጫወታሉ። የላኛው ጨዋታ ደግሞ ኮሞን ከኢንተር ሚላን የሚያገናኙ ነው። እንግዲህ ባሳለፍነው ሳምንት በተለይ እጅግ አስደናቂ አጋጣሚዎች የተመለከትንበት የሴሪያ ጨዋታን ተመለከትን በ37ኛ ሳምንት ጨዋታ ፓርማን ጋር ነጥብ የተጋራበት በአንጻሩ ደግሞ ላሲዮ ከኢንተርሜል ነጥብ የተጋሩበትን ጨዋታ ተመለከትን። እንግዲህ ናፖሊ ሶስት ጊዜ በሴሪያው ክብር ነግሷል። እንደምናስታውሰው ከ30 ዓመታት በፊት በነበሩት ጊዜያቶች 1987ና 90 ላይ በተለይ በዲየጎ አርማንዶ ማራዶና እንግዲህ ፊት አውራሪነት እየተመሩ የኔፕልሱ ተወካይ ናፖሊ ዋንጫ እንዳሳኩ እናውቃለን። ታዲያ ከሶስት አስርት ዓመታት በኋላ በሉቻኖ ስፓሊቲ እየተመሩ ዳግም በሴሪያ ለመንገስ ይቻሉ። እንግዲህ የኔፕልስ በእግር ኳስ ፍቅር የከነፉት ደጋፊዎች እንግዲህ የግድ የአንድ ጎረምሳ እድሜን መጠበቅ ነበረባቸው። ታዲያው ላይ በድጋሚ ዋንጫውን ለማሳካት እጅግ ቀርቧል። በእጃቸው በመዳፋቸው ስር ነው የሚገኘው ዋንጫው። ዘንድሮ ካግሊያሪን ካሸነፉ ዋንጫውን ያሳካሉ። እንግዲህ ደጋድ ፋዘር እያሉ በጣሊያን የሚጠሯቸው አንቶኒ ኮንቴም ናፖሊን ለዳግም ንግስና ሊያበቁት እጅግ የቀረቡ ሰው ናቸው። እንግዲህ በተወሰነ መንገድ ጥራት ያላቸውን ተጫዋቾች ይዘው ነው ጠጋግነው ለዚህ ስኬት ሊያበቁት እጅግ የተቃረቡት። እንዴት ባለ መንገድ ፓርማ ጋር ሲቸገሩ እንደነበረ አስተውሏል። ያ ማለት የጥራት ደረጃቸው እንዳላቀ እስኳ ደብዛቸውን ብዛም እንደሆነ ማሳያ ነው። በሌላ መንገድ ኮሞ ከኢንተር ሚላን ይጫወታሉ። እንግዲህ ኢንተር ሚላን ባለፉት አራትና አምስት ዓመታት በጣሊያን እግር ኳስ ከፍታ ላይ የተቀመጠው ክለብ እርሱ ነው። ለዚህ ደግሞ ትልቁን እንግዲህ አንቱታ የሚያገኙት ጁሴፔ ማሮታ ናቸው። እህ ሲኢኦ በጣም እጅግ አስደናቂ ስራ አስፈጻሚ ናቸው። ዩቬንቱስን ወደ ዳግም ከፍታ የመለሱት እርሳቸው ነበሩ። በስራቸው የመሪነት ዘመን ታዲያ ከዩቬንቱስ ጋር ተለያይተው ወደ ኢንተር ከመጡ በኋላም ጁሴፔ ማሮታ ቤቤ እንዴት ባለ መንገድ ኢንተር ለከፍታ እንዳበቁት እናውቃለን። በዚህ የከፍታ መንገዳቸው ደግሞ ኢንዛጊ ትልቁ መሪ ነው። በተለይ በተጫዋችነቱም በዛም ከእርሱ ይልቅ ወንድሙ እንግዲህ ፊሊፖ ኢንዛጊ ፒፖ በከፍታ የምናውቀው ነው በጣሊያን እግር ኳስ። ነገር ግን እርሱ በአሰልጣኝነት በላሴው መንገዱን ጀመረ። አሁን ላይ ደግሞ በኔራ ዙሪያዎቹ ቤት በቻምፒየንስ ሊግ እስከ ፍጻሜ ደርሰው በሲቲ ዋንጫውን ተነጠቀ። በሴሪያ ደጋግሞ ዋንጫን አሳክቷል። እናም ዘንድሮም ጥራት ያለውን ኢንተር እያስመለከተን ይገኛል። በተለይ ጠጣሪ መከላከል አቅምን ያለው ጥራት ያለውን ቡድን እያስመለከተን ይገኛል ኢንዛጊ እናም የኢንዛጊና ከዚያም ባለፈ የጁሴፒ ማሮታ የአብሮነት እንግዲህ የስኬት መንገድ አሁን ላይ በሴሪያ ሉግጥ በእጃቸው አይገኝም ዋንጫው ነገር ግን የናፖሊ ነጥብ መጣል እየጠበቁ የእነርሱን ኃላፊነት የግድ መወጣት አለባቸው። ዛሬ ምሽት ናፖሊ ከካግሊያሪ ኮሞ ከኢንተርቪያን ጨዋታው ይደረጋል። ተወዳጁ ጣቢያ ብስራት ኤፍ ኤም 101.1 በቀጥታ ወደ እናንተ የሚያደርስ ነው የሚሆ ነው። የዕለቱ ቆይታችን ይመስል ነበር። ተፈራ ታመነ ከመላዊ ስቱዲዮ ባላዎች ጋር የጋራ ቆይታ አድርግ ያለውኝ ሰናይ ጊዜን ተመኘው።